ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? አቡነ ማትያስ አለቀሱበት የተባለውን ፎቶ ካፊሩ ሙስሊሙም ትናንትና ሶሻል ሚዲያውን አጨናንቆት ነው የዋለው። በተለይ ሙስሊሞች የቁራን አንቀጽ እየጠቀሱ ነበረ ሲፖስቱ የነበረው። አቡነ ማትያስ ያለቀሱበትን ምክንያት እሳቸውና አላህ ብቻና ብቻ ናቸው የሚያውቁት። እኔ እንደ መሰረት አቡነ ማትያስን አከብራቸዋለሁኝ። እንደውም አንዳንድ ጊዜ የሶሻል ሚዲያ ላይ ለመፖስትልና ፎቶቸውን እፈራለውኝ ከማክበሪ አንጻር ማለት ነው። አቡነ ማትያስን እንደ ሌሎች የኦርቶዶክስ አባቶች አለወቅሳቸው። ምክንያቱም የኢህአዴግ ስልጣን ከሞተ በኋላ ነው ወደ ስልጣን የመጡት እና ያን ያክል የኦርቶዶክስ ባለስልጣናት ጋር አንድ ላይ ሆነው ሙስሊሙን በደሉ አልንም። ይህ መልእክት የማስተላለፍ የፈለግኩት ምንድን ነው? ብዙ ጊዜ ውሸት ይሰራል ኢትዮጵያ ላይ የሃይማኖት አባቶች ይዋደዳሉ፣ የሃይማኖት አባቶች ይከባበራሉ ይባላል። ውሸት ነው ይሄ የኦርቶዶክስ አባቶች የእስልምና ሃይማኖት አባቶች ቢያከብሩ ኖሮ የኢትዮጵያ እስልምና ሃይማኖት አባቶች ለረጅም ዘመን ህጋዊ እውቅና እንዲያገኙ ሲለፉ የነበሩ ናቸው። እነዚያ የኦርቶዶክስ አባቶች ለሙስሊም ሃይማኖት አባቶች ክብር ቢኖራቸው የኦርቶዶክስ ባለስልጣናትን ተናግረው ህጋዊ እውቅና እንድናገኝ ያደርጉ ነበር። በእርግጥ አቡነ ማትያስ ኢህአዴግ ከሞተ በኋላ ነው የመጡት። ቢሆንም ሀጂ ሙፍቲ ኡመር ሸህ ዑመር ኢድሪስ የኢትዮጵያ እስልምና ጉዳዮች ህጋዊ እውቅና እንዲያገኝ እንደሚለፉ ያውቁ ነበር። አንዱን የኢህአዴግ ባለሥልጣን በመናገር ሙስሊሞች ህጋዊ እውቅና ያገኙ ብለው መሸምገል ይችሉ ነበር። ነገር ግን የኦርቶዶክስ የሃይማኖት አባቶች ከኦርቶዶክስ ባለስልጣናት ጋር ተመሳሳይ ናቸው። ታቃላቸው እንደ ባለስልጣናቶች ናቸው። ይህን ቪዲዮ የሰራሁበት ዋና አላማ ምንድን ነው? የሃይማኖት አባቶች ሌላውን የሃይማኖት አባት የሚያከብር ከሆነ ሌላው ሃይማኖት የሚቀበል ልብና ፍቅር ካላቸው አቡነ ማትያስ ካልተሳሳኩ ትግሬ ናቸው፣ አይደለም እስኪ የትግሬን ባለስልጣን ያናግሩልን። በእርግጥ አማራ ክልልና ትግራይ ክልል ያለው ሽፍታ የሃይማኖት አባት እንደማይሰማ ደንቆሮ እንደሆነ አውቃለሁኝ። ሃይማኖተኛ ነው፣ ሽፍታ ነው። ሽፍታ የሚሆነው የኦርቶዶክስ ባለስልጣን አገሪቱ እንዲመራ በሚል ስግብግበኝነት ነው። አስባችሁታል? የኦርቶዶክስ ጽንፈኛ ኦርቶዶክስ ነው። ነገር ግን የኦርቶዶክስ አባቶቻቸውን ልመናና ተግሳጽ የማይሰሙ ናቸው። ቢሆንም ምናልባት እንደው ቢሰሟችሁ፣ ህዝቦቻቸው ቢሰሟችሁ፣ ለኦርቶዶክስ ሃይማኖት አባቶች ከፓትርያሪኩ አንስቶ እነዚህ ኤጲስቆጶሳት ምናምናላ፣ ትልልቆች በእድሜ የገፉ ኤጲስቆጶሳት፣ እነዚህ ሰዎች በተለያየ ሀገረ ስብከት ላይ ያሉ የተሾሙ፣ እስኪ አማራ ክልል ላይ ያለን ሽፍታ በሚገባቸው ቋንቋ በሃይማኖታችሁ እስኪ ለምኑልን፣ ሰውን አይግደሉ፣ ጦርነት ያቁሙ። በተለይም ለትግራይ ጽንፈኛ ኦርቶዶክስ ማህበረሰብ እንደው እስኪ ትምህርት ስጡልን፣ እስኪ እንደው ንገሯቸው፣ ቢሰሙ ቢሰሙ ማለት ነው። እና ላስተላለፍ የፈለግኩት ምንድ ነው፣ በቃ በተለየ ኦርቶዶክሱ መንጋ ሶሻል ሚዲያ ላይ የሆነ ነገር ሸፋፍ ነው ማለፍ ይፈልጋል። ሸፋፍ ነው ማለፍ የሚባል ነገር የለም። ባለፉት ዘመናት የኦርቶዶክስ ፓትሪያርኮች የኦርቶዶክስ ጳጳሳት ከባለስልጣናቶቹ ጋር እኩል ተመሳሳይ አስተሳሰብ ያላቸው የእስልምና ሃይማኖት አባቶችን የማያከብሩ የለፉበትን አንድ ቀን እንኳ ያላገዟቸው ናቸው። ስለዚህ ወጥቶ አለቀሱ እኮ አዝነው ምናምን እንዲያው እኮ ይከባበራሉ፣ ይጓደዳሉ። ፎልስ ነው ፎልስ እኔ ፎልስ አልወድም። ፎልስ ስለማልወድ እየወጣሁኝ አጋለጣቸዋለሁኝ። ስለዚህ አቡነ ማትያስ እንግዲህ ያለቀሱበትን የሚያውቁት እርሳቸውና አላህ ነው። አላህ ሂዲያ ይስጣቸው። ደስ የሚሉ ሰው ናቸው ነው። በኩፍር አይሞቱ የማርያም ልጅ እያመለኩ ማርያም የፈጣሪ እናት ናት በሚል አሰቃቂ ክህደት ባይሞቱ ደስ ይለኛል። አቡነ ማትያስ ወጥቶ ሰለምኩ እንኳ ባይሉ በውስጦ ሰልመው እንዲሞቱ እመኝ ለውታ አለሁኝ። ይህን ይመስላል። ሼር አድርጉላቸው።